ሰላም ምን ነው የተናደድሽ ትመስያለሽ አሁንም እነሱ ሲል ለመከታተል ነው የመጣው ለመከታተል ችግር አለው አንተ ቆይ ለምን አትፋታቸው ወድጄ መሰለሽ መከረኛ መቼም አንተ ስለተጎዳ ነው ለነገሩ ያልደረሰበት ግልግል ያውቃል አይደለም የሚባለው እንዴ መቅድና ሄኝ ያሳዝናል አቤልና ቾምቤት ሊገናኙ ነው ተገናኙ ወይኔ ወይኔ አቤል ግን መቅድን አማለህ ከሆነ ቾምቤ ቤ አይለቅህም አሰላሙ ዓለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የአፍላ ፍቅር ወዳጆች እንዲሁም ተከታታዮች የበጎ ቤተሰቦች እንዴት ናችሁ ደህና ናችሁ ነው ያለሁኝ አልሐምዱሊላ ሰላም ነኝ እናንተ እንዴት ናችሁ? በእያላችሁበት አላህ Subhanahu Wa Ta'ala ይጠብቃችሁ ይጠብቀን። እንግዲህ ዛሬ አፍላ ፍቅር ክፍል መቶ ሰላሳ ሁለት ን ይጀላችሁ መጥቻለሁ። እንግዲህ አቤልና ቾምቤ ሊገናኙ ሲል እንደነበረ አይታችኋል ማለት ነው። ግን አስተያየታችሁ ምናምን አደነጋግጣችሁ ምንም ደስ አላለኝም። ምናልባትም የአቤልና አፏን የቾምቤና የመቅዲ መለያየት በአቤል እንዳይሆን ብዬ ፈራሁኝ። ምክንያቱም ሁላችንም እንደምናውቀው ቾምቤና መቅዲ ጸበኛ እንዲሁም በቃ ቅሬታ እንዳደረባቸውና ቅር እንደተባባሉ ሁላችንም አይተናል ማለት ነው። ስለዚህ ምናልባት የዛ ምክንያት አቤል ሆኖ ከተገኘ ወይኔ ምን ሊፈጠር እንደሚችል አስባችሁታል? በቃ እኔ ፈራሁኝ ማለት ፈራሁ። በቃ እንደዛ ሆኖ ከተገናኘ፣ እንደዛ ሆነው ከተገናኙ ምናልባችም አቤል የመቅዲ ጓደኛ ወይ ደግሞ የቾምቤን ጓደኛ መቅድን አቤል ሊያማልል ፈልጎ ሞክሮ ከሆነ ያ ነገር ሳይሳካለት ምናልባችም ሳይቀርቀርቶ መቅዲ ወደ ቾምቤ እንደተመልሳ ከሆነ አለቀለት፣ አለቀለት፣ አለቀለት፣ አለቀላችሁ። ደግና ደስ የሚለው ነገር ፊዮሪ አለች በመካከላቸው። እስኪ ለማንኛውም ቤተሰብ መቅዲ አብረው ስትሆን ያላትን ፍቅርና ያላትን ስሜት ከቾምቤ ጋር አሳያችሁ። ጉዞ ወደ ቾምቤ ወይ እሺ በለኝና ሁሉንም ነገር ነግሬህ ልገላገል። እሱን እሱ ነገር እናውራበታለን ተባባልን አይደል? እሱ መልክ ነህ ግን በቃ ሁሉንም ነገር ነግርሽ አለኩ። እውሩ አይነህ ይብራል ይባል ዛሬ እንዴት አድሬ አለ ይባል አይደል? ለማንኛውም የፊዮሪ ትምህርት ቤት ሰዓት መውጫ ደርሶ ለምን ወተናብረን ይልን ሰርፕራይዝ አናድርጋት? በጣም ደስ ይለኛል። እንግዲች ቤተሰብ ቪዲዮውን እንዳያችሁት ነው መቅዲ ቾምቤ ጋር ስትሆን ምን አይነት ደስታና፣ ምን አይነት ፍርሀንነት፣ ምን አይነት የውስጥ ደስታ እንዲሁም ፊቷን አይቶ መረዳት ራሱ ይቻላል። ምን አይነት ደስታ እንደሚሰማት ሁላችንም አይተናል ማለት ነው። እና ቾምቤም እንግዲህ የተጎዳሁትን ነገር እንዳለ በሆዴ ይዤ ነገር ግን የሆነ መጣፍ የሆነ መጽሐፍ አንብቤ ያለሁኝ እሱም የሚለው መጽሐፉ ብዙ ሰዎች የሚረዳቸው ሰዎች በማጣት ራሳቸውን ጉዳት ላይ እንደሚጥሉ እና ከዛም አልፎ ተርፎ ራሳቸውን ማጥፋት ደረጃ እንደሚደርሱ የዛን አይነት መጽሐፍ አንብቤ ያለሁና፣ ስለዚህ ከዚህ በኋላ ፊት አልነሳሽም ማቅዲ፣ ስለዚህ እናወራለን ብሎ ደውሎላት ነበረ። እሷም እንግዲህ ደስታዋን ለፊዮሪ በመናገር ፍንድቅ እያለች በተቀጣጠሩበት መሰረት ይሄዳሉ ማለት ነው። በተቀጣጠሩበት መሰረት ቾምፒ ሰዓት ጊዜ አትያዝ። ስለዚህ እኔ ያለኝን ስሜትና ያለኝን እውነት ልንገርህና ወቅና ቁርጤን ልወቅ ስትለው አይ የሆነ ቀን ብየሻለውኝ አሁን ዝም በለን ወክ እናድረግ ሲላት፣ እሺ ግን ከአንተ ጋር ወክ ማድረጉ በጣም ደስ ይለኛል፣ ግን በጣም ለረዥም ጊዜ እንደዚህ አይነት ወክ ማድረግ ስለተውን አሁን በጣም ደስተኛ ኔ፣ ስትለው እሱም ፈገግ ብሎ አሁን እኔ የምልሽ ፊዮሪን ለምንድነው ሰፕራይዝ ማናደርጋት ያው ፊዮሪ የምታውቀው እንደ ደወለላት እንጂ ለዚህ ተቀጣጥረው አብረው እንደሚሄዱና ወክ እንደሚያደሩ ስለማታውቅ አሁን ከትምህርት መድረ መውጫዋ ሰዓቷ እየደረሰ ነው። ስለዚህ ለምን ወደ ትምህርት ቤት ሂደን እዚህ የምወጣበት በር ላይ ለምን ሄደን አብረን ሆነን ሰርፕራይዝ አናድርጋት ሲል ሀሳብ አመጣ። ቾምቤ ማለት ነው እንግዲህ መቅዲ በቾምቤ ሀሳብ የማትደራደር ሲሆን አረ፣ ችግር የለውም ደስ ይለኛል ብላ ስቃ ፈንድቃ ሀሳቡን ስትቀበለው ወዴ ፊዮሪ ሄደዋል ማለት ነው። ግን ፊዮሪ ጋር እነ ፊዮሪ ጋር ሲሄዱ ያላሰበው ነበር የገጠመው፣ ያላሰባቸው ነበር። እኔ የፈራሁት ቅድምም ላይ እንደነገርኳችሁ ምናልባች አቤል የመለያየታቸው ምክንያት ወይም ደግሞ ምናልባች ምሷን ለማልልበት ፈልጎ የመለያየታቸው የመቀየማቸው ምክንያት ሆኖ ያገኙት ይሆን የሚለው ሀሳብ አሳስቦኛል ማለት ነው። ማለት አድነጋገጣቸው፣ ሁኔታቸው የሰላም አይደለም። አቤልንና ፊዮሪን አብረው ሲያዩት ፊዮሪ እንግዲህ አቤል ጋር የሄደችው ሶሲን፣ ለምንድ ነው የምትከታተላቸው? ሶሲና ደብን፣ ለምንድ ነው የምትከታተላቸው? በቃ የሰሩት ስራ ልክም ባይሆንም ነገር ግን ከዚህ በኋላ አንተ ተከታተልክም አልተከታተልክም እነሱን ልታስቆማቸው አትችልም። ስለዚህ አትድ ከምልትለው ነበር የሄደችው። ግን በዛ በሄደችበት ያላሰባችው ገጥማታል ማለት ነው። ለእሷ ምናልባችም ክፉ ነገር ባይሆንም ግን መልካም አይደለም ማለት፣ እነሱ እዛ ሲጣሉ ወይ እንትን እሷ መጨነቋም አይቀርም ቾቤም የጭንቅ ቀን ደራሽዋ ተጎኗ የነበረ ሲሆን ምናልባች እነሱ እዛ እንማታለን፣ እንፋለጣለን፣ እንቋረጣለን ካሉ እሷን ምናልባች ለማን ታብር ይሆን አላቅም። መቅድን ተወዳታለች። ቾቤም እንደዛ ባለውለታዋ ነው። ብቻውን በነበረችበት ሰዓት፣ በፍቅር በተጎዳችበት ሰዓት አብሯት ስለነበረ እሷን እሷ ደሱ እንደ ባለውለታዋ ነው አርጋ የምታስበው ምትታወራለትም ማለት ነው። እና ስለዚህ ቤተሰብ ምን ይፈጠራል የሚለው ነገር እኔ እንዳሰብኩት እናንተም ታስባላችሁ ይመስለኛል። ስለዚህ ምን ይፈጠር ይሆን አላውቅም። መቼስ በሰላማቸው እንዳልሆነ የጥሩ ስሜት ስተያየት እንዳልሆነ ሁላችንም አይተናል። እሱም ፊዮሪን ጨበጣት። አቤል አቤል ፊዮሪን አይ ፊዮሪ ደነገጠና እንደዚህ ሲላት እነ እነማ እድና ቾምቤ ደግሞ እንዴ በቃ የሆነ ደነገጡ ሲያዩ ማለት ነው። ስለዚህ የሰላም እንደዛ በሰላም መቸስ ቢሆንም አይ እንግዲህ ጽፉ የወሩ የሰላም ሀገር ስለሆነች ይመድና ቾምቤ ማሻ በቃ የሆነ ጥሩ ነው የሆነ ስሜት ተሰምቷታል። ጥሩ ጥሩ ነው ማለት ነው እሷም እና ቤተሰብ ይህንን ይመስላል። እሷ እንደዛ ደስ ብሏት ነበረ። ነገር ግን አቤል ደስ አላለውም። እነዛንኞቹም ደስ አላላቸውም፣ ቾምቤ እና መቅዲ። ለማንኛውም ሰላም እንደሚሆን ተስፋ አድርጋለሁኝ። ሰላም እንደሚሆን አልጠራጠርም። ሰላም ነው እንግዲች። የሆነ ጸብም ካለ በሰላም እንደሚፈቱት እርግጠኛ ነኝ። ጸብም ከሆነ እንግዲች ያው እንግዲህ መፋለጥ መቋረጥ ብርቅ አይደለም፣ ብርቅ አይደለም። ስለዚህ በቃ እንዳ ያሸነፈ ይዘረ እና ለማንኛውም ቤተሰብ እንደዚህ ነው። አፍላ ፍቅሮችን እንደኔ የሚወዳቸው እና የሚጠብቃቸው ያለ ይመስላል፣ አይመስለኝም። እኔ በጣም ነው የምወዳቸው፣ ይመችኛል። ሲጀመር የትኛውንም ፊልም ይሁን አልከታተልም እላ በስ እነሱን ሲቀር እነሱን ብቻ ነው፣ እነሱን ብቻ ነው የምከታተሉ፣ ምክንያቱም እነሱ በጣም አሪፋ። አዲሱ የሚገቡትም እንደዛ በጣም ጎበዞች ናቸው አሰራራቸው የነነባሮቹ ደግሞ ልክ ደግሞ አሁን ለምሳሌ እንትና ቢመለስ ጊልያድ ለማ እንደተመለሰ ጊልያድ ቢመለስ እኔ በጣም ደስ ይለኛል። ጊልያድ ቢመለስ በጣም ደስ ይለኛል። እኔ የሶስተኛ ለአራተኛ ጊዜ ነው ጊልያድን መልሱት እያልኩኝ ያለሁት ግን፣ ኧረ ፍትህ ለእኔ ተሰሚነት ይኖረኝ። ጊልያድን መልሱት። ለማንኛውም ቤተሰብ እንግዲህ ደግሞ ሌላው ደግሞ ቤዛና እናቷ ታረቁ። ደስ ይላል። ቤዛዬ ተጨንቃ ነበረ ተጠባ ነበረ አልቅሳ ነበረ። እናቴ ታናግረኛለች አታናግረኝም የሚለው ሀሳብ ውዝግብግብ አርጓት ነበረ። ነገር ግን በመስተጨረሻ በመጨረሻም ያው እንግዲህ እንደታረቁ እግሯ ላይ ተደፍታ እናቴ ይቅርታ አድርግልኝ። ቤት ውስጥ እያለሽ ቤት ውስጥ እየኖርን እናፈቅሽኝ እናውራ እንድጫወት እንደ ዱራችን ስትል ለእናቷ ስትነግራት ያው እናቷም ለክፋት እንዳልሆነ እሷን ለመምከር እና እሷን ለመቆጣት ያክል እሷን ከስህተቷ ለመመለስ እንደሆነ ያው እናቷ ለቪዛ ነግራታለች። ያው እንግዲህ ቪዛም ደግሞ በሀሳቧ ተስማምታ፣ ይህ ለወላጆች ለልጃቸው የሚያደርጉት ስለሆነ እናቴ ያልተቆጣሁብሽም እንኳን ገረፍሽ ስትል ደስታዋን መልሳለች ተናግራለች ማለት ነው። እንግዲህ ቤተሰብ በሚያምር ቪዲዮና በተሻለ ቪዲዮ እስከመጣ ድረስ አላህ ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ